በስድስተኛው ክፍለ ዘመን የተገነባችው የቅዱስ ካትሪን ገዳም አለች። ይቺ ገዳም የምታስተዳድረው የግሪክ ኦርቶዶክስ ቤተክርስቲያን ናት። የግሪክ ጫናን ተከትሎ የግብፅ ባለሥልጣናት ገዳሟን ለመዝጋት የነበራቸውን ሐሳብ በመቀልበሳቸው መነኮሳቱ በስፍራው ይቆያሉ ተብሏል። ለረጅም ጊዜ ተገልላ የቆየችው ይቺ በረሃማ ስፍራ ላይ የምትገኘው ገዳም ተራራና ከተማ የምታቅፍ ሲሆን በዩኔስኮ የዓለም ቅርስነት ተመዝግባለች። እናም በአሁኑ ወቅት እየተገነቡት ያሉት ቅንጡ ሆቴሎች፣ ቪላ ቤቶች እና መገበያያ መንደሮች የታሪክ አሻራውን ሊያጠፋው ይችላል የሚል ስጋት ጭሯል። ጥንታዊ የቤዶዊን ማህበረሰብ ወይም የጀበሊያን ጎሳ መገኛም ነው። የቅድስት ካትሪን ጠባቂ የሚባሉት እነዚህ ጎሳዎች መኖሪያ ቤታቸው እንዲሁም የቱሪስት ካምፓቸውን በአነስተኛ ወይንም ያለምንም ካሳ እንዲፈርሱ ተደርገዋል። በተጨማሪም በስፍራው የሚገነባው አዲስ የመኪና ማቆሚያ መቃብሮቻቸውን ቆፍረው የቤተሰቦቻቸውና የወዳጆቻቸውን አፅሞች እንዲያወጡ ተገደዋል። ይህ ፕሮጀክት ቱሪዝምን ለማጎልበት አስፈላጊ ዘላቂ ልማት በሚል ቢቀርብም በቤዶዊን ማህበረሰብ ላይ ሳይፈልጉ እንደተጫነባቸው ከሲና ጎሳዎች ጋር በቅርበት የሰራው ብሪታንያዊ ጸሐፊ ቤን ሆፍለር ይናገራል። ማህበረሰቡ ይህን ፕሮጀክት እንደ ልማት እንደማያየውና የእነሱንም ፍላጎት መስዋዕት በማድረግ በበለጠ ለውጭ ጎብኚዎች ቅድሚያ የሰጠ ነው ሲሉም ጸሐፊው ተቻሉ። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሸር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ሙሴ አስርቱን ትዕዛዛትን በተቀበለበት የሲናይ ተራራ ላይ ቅንጡ ሪዞርት መገንባት የፈጠረው ውዝግብ። ሙሴ አስርቱን ትዕዛዛት ተቀብሎበታል የምትባለው የሲናይ ተራራ ለክርስቲያኖች ብቻም ሳይሆን በእስልምናም ሆነ በአይሁዳውያን እምነት ዘንድ የተቀደሰች ስፍራ ናት። በግብፅ የምትገኘው ይቺ የተቀደሰች ስፍራ በአገሬው ነዋሪ ዘንድ ጃባል ሙሳ ተብላ ትጠራለች። ስፍራዋ አምላክ መለኮታዊ ኃይልን ገልጦ ሙሴን ያነጋገረበት እንደሆነች ይገልጻል። ሙሴን ሲያነጋግረውም ቁጥቋጦ በእሳት ይንቦገቦግ እንደነበር በቅዱሳን መጻሕፍት መጽሐፍ ቅዱስና ቅዱስ ቁራን ተጠቅሷል። በርካታ ጎብኚዎች ለዓመታት ይችን ቅዱስ ተራራ ለመጎብኘት ይተሙ ነበረ። በስፍራው ሲደርሱ የአካባቢው ጥንታዊ ማህበረሰብ ቤዶ ዊኖች የተራራዋን መልክዓ ምድር አስደናቂነት ያስጎበኛሉ። ይቺ በሶስቱ የአብርሃም እምነት ዘንድ ቅዱስ ተብላ የምትጠራው ስፍራ ላይ የግብፅ መንግስት ትልቅ ቅንጡ ሪዞርት ለመገንባትና አካባቢውን አዲስ የቱሪስት መዳረሻ የማድረግ እቅድ ውዝግብ አስነስቷል። በስፍራው በስድስተኛ ክፍለ ዘመን የተገነባችው የቅዱስ ካትሪን ገዳም አለች። ይቺ ገዳም የምታስተዳድረው የግሪክ ኦርቶዶክስ ቤተክርስቲያን ናት። የግሪክ ጫናን ተከትሎ የግብፅ ባለስልጣናት ገዳሟን ለመዝጋት የነበራቸውን ሐሳብ በመቀልበሳቸው መነኮሳቱ በስፍራው ይቆያሉ ተብሏል። ለረጅም ጊዜ ተገልላ የቆየችው ይቺ በረሃማ ስፍራ ላይ የምትገኘው ገዳም ተራራና ከተማን የምታቅፍ ሲሆን በዩኔስኮ የዓለም ቅርስነት ተመዝግባለች። እናም በአሁኑ ወቅት እየተገነቡት ያሉት ቅንጡ ሆቴሎች፣ ቪላ ቤቶችና መገበያያ መንደሮች የታሪክ አሻራውን ሊያጠፋው ይችላል የሚል ስጋት ጭሯል። በተጨማሪም ጥንታዊ የቤዱዊን ማህበረሰብ ወይንም የጀበሊያን ጎሳ መገኛም ነው። የቅድስት ካትሪን ጠባቂ የሚባሉት እነዚህ ጎሳዎች መኖሪያ ቤታቸው እንዲሁም የቱሪስት ካምፓቸውን በአነስተኛ ወይንም ያለምንም ካሳ እንዲፈርሱ ተደርገዋል። በተጨማሪም በስፍራው የሚገነባው አዲስ የመኪና ማቆሚያ መቃብሮቻቸውን ቆፍረው የቤተሰቦቻቸውና የወዳጆቻቸውን አጽሞች እንዲያወጡ ተገደዋል። ይህ ፕሮጀክት ቱሪዝምን ለማጎልበት አስፈላጊ ዘላቂ ልማት በሚል ቢቀርብም በቤዶዊን ማህበረሰብ ላይ ሳይፈልጉ እንደተጫነባቸው ከሲና ጎሳዎች ጋር በቅርበት የሰራው ብሪታንያዊ ጸሐፊ ቤን ሆፍለር ይናገራል። ማህበረሰቡ ይህን ፕሮጀክት እንደ ልማት እንደማያየውና የእነሱንም ፍላጎት መስዋዕት በማድረግ በበለጠ ለውጭ ጎብኚዎች ቅድሚያ የሰጠ ነው ሲሉም ጸሐፊው ይተቻሉ። በማህበረሰቡ ዙሪያ አዲስ ዓለም እየተገነባ ነው። ከዚህ ዓለም ራሳቸውን ለማራቅ መርጠው ነው የሚኖሩት። ስለዚህ ለዚህ ፕሮጀክት ግንባታ ፈቃዳቸውን አልሰጡም። ኑሯቸውንም ከስር መሰረቱ የሚቀየር ነው ሲሉ ጸሐፊው ይወቅሳሉ። ወደ አራት ሺህ የሚጠጉ የአካባቢው ነዋሪዎች እየመጣ ስላለው ለውጥ በቀጥታ ለመናገር ፈቃደኛ አይደሉም። ግሪክ ከገዳሙ ጋር ባላት ግንኙነት ምክንያት ፕሮጀክቱን በቀጥታ ከተቹ የውጭ ሀገራት መካከል ዋነኛዋ ሆናለች። በዓለማችን ላይ ጥንታዊ ከሚባሉ ገዳሞች አንዷ የሆነችው ቅዱስ ካትሪን በመንግስት መሬት ላይ ነው የምትገኘው የሚል ውሳኔ የግብፅ ፍርድ ቤት ግንቦት ላይ መወሰኑን ተከትሎ በአገሪቱ መካከል ውጥረት ተከስቷል። ከአስርት ዓመታት ውዝግብ በኋላ ገዳሟ ያረፈችበትን መሬት የአርኪኦሎጂ ሃይማኖታዊ ስፍራዎችን ብቻ ነው መጠቀም የምትችለው ብሏል። የግሪክ ሊቀ ጳጳስ ኢሮኒማስ ሁለተኛ ይህን ውሳኔ በፍጥነት አውግዘውታል። የገዳሟ ንብረት እየታገደ እንዲሁም እየተዘረፈ ነው፣ ይቺ የኦርቶዶክስ መንፈሳዊ ብርሃን በአሁኑ የህልውና ስጋት ውስጥ ገብታለች ብለዋል። ቅዱስ ካትሪን የረጅም ጊዜ ሊቀ ጳጳስ ዳሚያኖስ ባልተለመደ መልኩ ከግሪክ ጋዜጣ ጋር ባደረጉት ቃለ መልስ ውሳኔው ለቤተ ክርስቲያናችን ከባድ ጉዳት እንዲሁም ማስነዋሪ ነው ብለዋል። ከገዳሟ ውዝግብ ጋር ተያይዞ ሊቀ ጳጳሱ ኃላፊነታቸው ለመልቀቅ መወሰናቸውም ተገልጿል። ገዳሟን በበላይነት የሚያስተዳድረው የኢየሩሳሌም የግሪክ ኦርቶዶክስ ፓትርያርክ ጽሕፈት ቤት በበኩሉ ገዳሟ የጥበቃ ደብዳቤ ከነቢዩ መሐመድ እንደተሰጣት አክሏል። አወዛጋቢው የፍርድ ቤት ውሳኔ እንዳለ ሆኖ አገሪቱ ባደረጉት ዲፕሎማሲያዊ ድርድር የቅዱስ ካትሪን ገዳም የግሪክ ኦርቶዶክስ ማንነትን በጠበቀ መልኩ እንዲሁም ቅርሷን እንዲጠበቅ ስምምነት ላይ መድረሳቸው በጋራ ባወጡት መግለጫ አትተዋል። ልዩ ስጦታ ወይንስ ጣልቃ ገብነት በመንግስት የሚደገፈው ቱሪስቶችን ማዕከል ያደረገ ታላቁን የለውጥ ፕሮጀክት የጀመረችው ከሶስት ዓመታት በፊት ነው። እቅዱ ሆቴሎች፣ ሎጆች፣ ትልቅ የጎብኚ ማዕከል፣ በአቅራቢያ ያለውን አየር ማረፊያ ማስፋፋት ጨምሮ በሙሴ ተራራ ላይ በገመድ ላይ የሚንሸራተት መጓጓዣ መግጠምን ያካትታል። መንግስት ይህንን ፕሮጀክት ግብፅ ለመላው ዓለም እንዲሁም ለሁሉም ሃይማኖቶች የምታደርገውን ስጦታ ነው በሚል ነው እያስተዋወቀው ያለው። ፕሮጀክቱ ለጎብኚዎች ሁሌም የቱሪስትና የመዝናኛ አገልግሎቶችን ያቀርባል። ቅድስት ካትሪን የምትገኝበትን ከተማም ተፈጥሮ እይታና ቅርስን በመጠበቅ ልማት ማካሄድ የሚል እቅድ ይዟል ሲሉ የቤቶች ጥበቃ ሚኒስትር ሸሪፍ ኤልሸርቢኒ ባለፈው ዓመት ተናግረዋል። በገንዘብ እጥረት ምክንያት ግንባታው ለጊዜው የቆመ ቢመስልም እስካሁን በተሰሩ የግንባታ ሥራዎች የአካባቢው ገጽታ እየተቀየረ ይገኛል። በተለይም በገዳሟ ትይዩ ያለው የኤል ረሃም ሜዳ ተቀይሯል። ሙሴ በሲናይ ተራራ ላይ እያለ ተከታዮቹ የጠበቁበት ስፍራ ነው። ተቺዎች ደግሞ የስፍራው ልዩ ገጽታ እየተበላሸ ነው ይላሉ። የመንግስታቱ ድርጅት የቅርስ ጥበቃ ተቋም ዩኔስኮ የስፍራውን አስደናቂ መልክዓ ምድር ሲገልጽ፣ በዙሪያው ወጣ ገባ ያለው ተራራማው መልክዓ ምድር ለገዳሙ አስደናቂ እይታ የሚፈጥር ነው ብሏል። የቦታው አቀማመጥ በአንድ በኩል ተፈጥሯዊ ውበት፣ በሌላ በኩል የሰዎች መንፈሳዊነት ተቆራኝተው አንድ ላይ የሚመጡበት ስፍራ ነው ሲል ዩኔስኮ የገለጸው። ከሁለት ዓመት በፊት ዩኔስኮ በፕሮጀክቶቹ ላይ ያለውን ስጋት ገልጾ ግብጽ ስራው እንድታቆምና ተጽዕኗቸውን ፈትሻ ለአካባቢው ቅርስ የጥበቃ ዕቅድ እንድታወጣ ጠይቋል። ሆኖም ግብጽ ይህንን አላደረገችም። ሐምሌ ወር ላይ የዩኔስኮ የዓለም አቀፍ ኮሚቴ ቅዱስ ካትሪን ገዳም ለአደጋ በተጋረጡ የዓለም ቅርሶች ዝርዝር ውስጥ እንዲካተት የሚጠይቅ ግልጽ ደብዳቤ አውጥቷል። በተጨማሪም የገዳሟ ቅርስ ለመጠበቅና ጥንታዊ የቤተክርስቲያኗ ጽሁፎች ለመጠበቅ ገንዘብ የሚያሰባስበው የቅዱስ ካትሪን ፋውንዴሽን የበላይ ጠባቂ ንጉስ ቻርልስ እንዲሁም የዘመቻው መሪዎች ጠይቀዋቸው ነበር። ንጉሱ ገዳሟ ለመጪው ትውልድ መጠበቅ ያለበት ታላቅ መንፈሳዊ ሀብት ናት ሲሉም ተናግረዋል። የግብፅ መንግስት የአገሪቱን ልዩ ታሪክ ያላገናዘበ ፕሮጀክት አቅዷል በሚልም ሲተች ይህ የመጀመሪያው አይደለም። ነገር ግን መንግስት እነዚህን ታላላቅ ፕሮጀክቶች የቱሪዝም ኢንዱስትሪ ማነቃቂያ አድርገው ነው የሚያዋቸው። በኮቪድ-19 ወረርሽኝ ምክንያት ተዳክሞ የነበረው የግብፅ ቱሪዝም ማንሰራረት ቢችልም በገዛ ጦርነት ምክንያት እንዲሁም በቀጠናው ባለው አለመረጋጋት እየተዳከመ መጥቷል። ከዚህም ጋር ተያይዞ መንግስት በአውሮፓውያኑ 2028 ወደ 30 ሚሊዮን የሚደርሱ ቱሪስቶችን የማምጣት እቅድ አለው። ከዚህ ቀደምም ባሉ የግብፅ መንግስታት ታሪካዊቷን የሲናይን ተራራ የማልማት ስራዎችን የቤድዊንን ማህበረሰቦችን ሳያማክሩ ተካሂደዋል። ይቺ ስፍራ በአውሮፓውያኑ 1967 በነበረው የመካከለኛው ምስራቅ ጦርነት በእስራኤል ወረራ ተይዞ ነበረ። ለግብፃውያን የተመለሰላት በአውሮፓውያኑ 1979 ከተደረሰው የሰላም ስምምነት በኋላ ነበር። የቤድዊን ማህበረሰብ አባላት ለዓመታት እንደ ሁለተኛ ዜጋ እየተቆጠርን ነው ሲሉ ቅሬታቸውን ሲያሰሙ ቆይተዋል። ግብፅ የቀይ ባህር መዳረሻዎች ግንባታ በሚል ፕሮጀክት የጀመረችው በአውሮፓውያኑ 1980 በደቡባዊ ሲና ነው። በርካቶች በአሁኑ ወቅትም በቅዱስ ካትሪን ገዳም እየተከናወነ ያለው ቀደም ካለው ፕሮጀክት ጋር ተመሳሳይ እንደሆነም ይጠቅሳሉ። የቤድዊን ማህበረሰብ የግዛቷ ነዋሪዎች፣ አስጎብኚዎች፣ ሰራተኞች ነበሩ ሲልም የግብፅ ጋዜጠኛ ሞሃናድ ሳብሪን ይናገራል። የማህበረሰቡ አባላት ቱሪዝም በኢንዱስትሪ መልክ ተይዞ ከአካባቢው ተገፍተው እንዲወጡ ተደርገዋል ሲል ጋዜጠኛው ይወቅሳል። መንግስትም በበኩሉ ለቤድዊን ማህበረሰቦች መኖሪያ ስፍራዎችን እያሻሻለ እንደሆነም ይናገራል። የቅዱስ ካትሪን ገዳም ባለፉት መቶ ዓመታት በርካታ ውጣ ውረዶች ውስጥ አልፋለች። ለበርካታ ምዕት ዓመታት ከዓለማዊ ሕይወት ተገልላ የነበረችው ሜዳም በአሁኑ ወቅት ሁኔታዎች እየቀየሯት ይገኛሉ። ከቀይ ባህር ሪዞርቶች መስፋፋት ጋር ተያይዞ በሺዎች የሚቆጠሩ ጎብኚዎች ወደ ስፍራዋ እየተመሙ ይገኛሉ። አምላክ መለኮታዊ ኃይል ገልጦባታል የሚባለውን የተቃጠለውን ቁጥቋጦ ቅሪት፣ እንዲሁም ጥንታዊና የመጀመሪያውን በእጅ የተጻፈ የሚባለውን የአዲስ ኪዳን መጽሐፍ ቅዱስ ቅጂ የያዘውን ሙዚየም ይጎበኛሉ። ገዳሟ እንዲሁም በየስፍራው ጥልቅ ሃይማኖታዊ ፋይዳ የሚቀጥል ቢሆንም እየተካሄደ ባለው ፕሮጀክት አካባቢውና ለዘመናት የዘለቀው የማህበረሰቡ የአኗኗር ዘይቤ በማይመለስ መልኩ ተቀይሯል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቻ ያቀረብኩላችሁ የሚታገሷ ሰው ነበርኩ። ሰላም